ር እያደረጋችሁ ዛሬ በውቢቷ ዱባይ እንትን ልንሰራላችሁ ነው፣ ጥሪ ልናቀርብላችሁ ነው። መላው ኢትዮጵያውያን በሙሉ ሁላችሁም ተጋብዛችኋል። የሚቀርሰው እንዳይኖር ከዛ ባለፈ ደግሞ ማለት ነው ፋሚሊያችን አንዳንድ ወሬዎችን እየሰማን ነው ግን ደግሞ አሁንም ቢሆን አንድ ነገር አስረግጠ እንድንነግራችሁ እንፈልጋለን። የትኛውም ሰው ፕሮግራሙ ላይ መገኘት ይችላል። ፕሮግራማችን የሚሆነው መርከብ ላይ ነው። ለመርከብ አንድ ወጪ ለማናችሁም የማስከፈልም አንፈልግም። መምጣት ለምትፈልጉ በሙሉ ነፃ ብቻ። እናንተ መምጣት ብቻ ነው። መምጣት ብቻ ከፈለጋችሁ ደግሞ ሌላው ደግሞ እገዛም የምትፈልጉ ምናልባት የራይኔ ምናምን ወጪ ደግሞ የሌላችሁም እኛው ችለናችሁ መምጣት ይችላለን። ሁላችንም እንገባባለን እንገባባለን እንግባባለን መርታሳለ እና ፋሚሊዎቻችን አንዳንድ ወደ ቲክቶክ ላይ ምናምን እያየው ስለነበረ ነው። እሺ፣ የትኛውም ሰው እዚህ ዱባይ ውስጥ ያለ የትኛውም እህቶች ወንድሞች መምጣት ትችላላችሁ ፕሮግራሙ ላይ። ሌላው ደግሞ አብረሽ እያስከፈለ ነው ምናምን የሚል ወሬዎችን እየሰማሁ ስለነበረ ነው እና የትኛውም ሰው መምጣት ይችላል፣ ነፃ ነው። ሌላው እየነገርኳችሁ ነው። ኢቨን እገዛ ሁላ የምትፈልጉ ሰዎች ካላችሁ እኛው በራሳችን መኪና ፒክ አርገናችሁ ወደ ቦታው መምጣት እንችላለን። ሁላችሁም እንዳትቀሩ፣ ይህ ፕሮግራም የተዘጋጀው ለሁላችንም ስለሆነ ማለት ነው እና በታበሉ አትጨናነቁ አንዳንድ ሰዎች ገንዘብ የለን ምናምን እያላችሁ ስለነበረ ነው እና መምጣት ይቻላል ብቻ ነው የሚጠበቅባችሁ። ቤት ቁጭ ብላችሁ ምንም አታረጉም፣ እኛ ጋ መታችሁ ፈታ ስላላችሁ። ምንም አይነት እየሰማን ስለነበረ ነው ብር ያስከፍላሉ፣ ከፍላችሁ ነው የምትገቡት። እኛ ማንንም ሰው ከፍለ ትገባ ላ ያልነውም ሰው የለም፣ የተናገር ነውም ሰው የለም። እናንተ ግን በራሳችሁ ፈጥራችሁ የምታወሩትን ነገር አቁሙ። እኔ ለሁላችሁ እከፍላለሁ። ማንኛውም ሰው ለመዝናናት የሆነ ቦታ ቱር ሲሄድ ጀልባ ውስጥ ዝም ብላችሁ ከፍላችሁ ነው የምትገቡት። ግን ያንን እኛ ከበር አድርገናል፣ ሸፍነናል። ሁላችሁም መምጣት ትችላላችሁ፣ አያስከፍልም። እኛ ነን ምንከፍለው። ሶ ለእናንተ መገኘትና መገኘት ብቻ ነው። ስለዚህ ጀስት ፈታ ዘና ለማለት ተጠርታችኋል። አንደኛ እና ሌላው ደግሞ ማለት ነው ፋሚሊዎቻችን፣ አንዳንድ ወንዶችም ሆናችሁ ሴቶች ላይ ላይ ቁጭ ብላችሁ ከምታወሩ፣ እናንተንም ጭምር ጋብዘናቸዋል። የተለያየው ስለነበረ ነው። እኔ በእርግጥ ላይቡ ላይ ባልኖርም የተደረጉ ሪከርድ የተደረጉ ቪዲዮች እየደረሱን ነበረ እኛ ምንም በማናውቀው እና በማያገባን ነገር ማለት ነው። ስለዚህ አሁንም ቢሆን አስረችንቱ ስማችንን አታጥፉ። ሌላው ቁጭ ብላችሁ ከምታወሩ እናንተን ፕሮግራሙ ላይ ታድማችሁ ፈታ ዘና ብላችሁ ስሩ። እኛ እናንተ ስታወሩ እኛ ስራ ላይ ነበረ። ይቅርታ አልሰማንም፣ አላየርም ሁሉ ነገር ስንገባ ነው እኛም ያየ ነው። ለማንኛውም ሁላችሁም ፈታ በሉ ዘና በሉ። ምርጥ ፕሮግራም ነው እየተዘጋጀው፣ እናንተ ለማዝናናት እናንተ ለማፍለሰመጣነው ማለት ለእኛ ፕሮግራማችን እንዲደምቅ ሁሉም ነገር እንዲስተካከል ቀን ሙሉ እየዞርን ነበረ እና ፕሮግራማችን የእኛ ስለሆነ የእናንተም እንደመሆኑ መጣል ሁላችሁም አምሮባችሁ ውቡ ናችሁ። በቃ በኢትዮጵያ ደረጃ አለ የተባለ ምርጥ መርከብ ይዘናል። ቢያንስ እስከ ሶስት መቶ ሰው ይይዛል መርከቡ። ነታችሁ ሰው እንደማንኛውም ሰው እኛ ከዛ በፊት ኖርማል ፕሮግራሙ የተዘጋጀ ነው። እኒ አሁን ለምሳሌ እዚ ያለ ገንዘብ ላይ ይችላል። እንደገና ደግሞ ፕሮግራም ላይ መገኘት ፈልጎ በእንደዚህ አይነት እንዲቀር ስለማን ፈልግ ይህንን ነገር ዛሬ ላይ መሰል ላይብ ላይ ልናወራው ይቻል ነው ማለት ነው እንጂ እንደ ማንኛው እንደዚህ አይነት ተጠቃሚ ስትሆኑ ተከብላላችሁ። ለመቶ ድራም ይከፈል ነበር። አብዛኛው ሰው እኛ መምጣት ፈለገን ግን የለን ምናም እያመጡ ስለነበረ ምንም ችግር የለም። እናንተ ብቻ መምጣት ፈለገ እኛ ስንዝናና ደግሞ ቁጭ ብላችሁ ልትወሩ የምችሉ ሰዎች ስለምትኖሩ ኑ የምር ላይ ብለ ቁጭ ብለ ከሚውሉ አንዳንዱ ሰዎች ማለት ነው፣ መታችሁ ከኛ ጋር ዘበርን። እኛ አሁን እዛ ሰርጉን ስናካሄድ ቁጭ ከምትሉ ኑ እኛን ጋር መታችሁ ላይ መግባት ትችላላችሁ። ኖርማል ነው። ኑ ስማችን ደግሞ አታጥፉ፣ ደስ አይልም። እየተዋወቀን እንትን ያ ቡና ማጣጫ አታርጉ፣ የሆነ ለወሬያችሁ ርዕስ አታርጉ። እኛ ለመዝናናት ለመፍታታት መተናል። የእኛ ደስታ የሚያስደስታቸው ብዙ ሰዎች አሉ፣ እንደሰትበት። ተው በቃ፣ ማውራት አይሰለቻችሁ? አይደክማችሁም? እኛ ደክሞን ለመዝናናት ነው የመጣ ነው ደክሙ ማለት ነው። እና ሰርጋችን በማረ በተዋበ ቬሎችን ሱፋችን ሁሉም ነገር ተዘጋጅቷል። ከእናንተ የሚጠበቀው መምጣትና ነጭ ልብስ አደራችሁ። ነጭ ልብስ ለብሳችሁ መምጣት ትችላላችሁ። ሁላችሁም ተጋብዛችኋል። ካሜራ አለ። ሁላችሁም ተዘጋጅታችሁ አምሮባችሁ ትቀረጻላችሁ። ግሬስ ፋሚሊ፣ ኤምኬ ፋሚሊ ሁላችሁ የኛ ውድ ቤተሰቦች ተጠርታችኋል። ሮያል ፋሚሊ አለ ኦኬ። ሮያል ፋሚሊ ተጠርታችኋል ሁላችሁ እና ደስ ይላል። የእኛ ደስታ የሚያስደስታችሁ በጣም ብዙ ሰዎች አላችሁ። ለዛ ደስታ ደግሞ ነገ ቀሞር ደስታችን እንትን ይሆናል። ምንድናበርግልሆነትክክለኛ ቦታውን አንዴ ፋሚሊዎቻቸው ቦታውን ደግሞ ይነግራቸዋል። ትክክለኛው ቦታ የሚሆነው እንግዲህ አልጀዳፍ አልጀዳፍ ላይ ነው። አልጀዳፍ ስልክ ቁጥር እናስቀምጥላችኋለን። ማቲንም ኮንታንት ኮንታክት ማድረግ ትችላላችሁ። ማቲም ያለውን ሎኬሽን እንትን እላለን ወይ ደግሞ ትክክለኛ ሎኬሽኑ እናስቀምጥላችኋለን እዚሁ ይቻላል ማቲ አሁን ላይ ይገባል ብዬ አስባለሁ። አንድ ላይ እርም ብላችሁ ብትመጡ አሪፍ ነው፣ ግን አራት ተኩል ላይ ነው። ሶስት ቀምን መምጣት አለባቸው ከሰዓት ሆኖ። እሺ ፋሚሊዎች፣ በኢትዮጵያ ስንት ሰዓት መሰለ? በኢትዮጵያ ዘጠኝ ሰዓት እዛው ሰፈር ውስጥ የምንገናኝበት ነው። ሁላችንም ማለት ነው። ፊቷን አላሳይም ብላናለች እንዴ! እንዳትደነግጡ ውበቷን

ሁላችሁም ግን ተጠርታችኋል፣ መታችሁ ሰርጉ ላይ ታደማችሁ። እኔ እኔ እኮ ግራም የሚገባኝ የትኛው ሰርግ ላይ ነው ተከፍሎ የሚገባው? እኔ አሁን ጥያቄ የሆነብኝ ማነው ክፈሉ ያላችሁ የትኛው ሰርግ ነው? ኢትዮጵያዊ ባህላችን አይደለም፣ ሰርግ አናስከፍልም። እንደውም እኮ ኢትዮጵያ ውስጥ ምን አለ መሰለ ሆነ ከበላ በኋላ እናትና አባቶቻችን ኖርማል ነው። ምን ያደግንበት እኮ ነው፣ ሰጥተው ሄዳሉ። ግን እኛ አልጠየቅም። እኛ እንደዚህ አይባልም፣ ሲጀመር ነውር ነው። ትልልቅ ሰው ሆናችሁ እኛን ስም ለማጥፋት የሆነ በቃ እንደዚህ ወንበር ላይ ቁጭ ብላችሁ አይመጣውም። አስገቧቸው እስኪ፣ እነማን ናቸው ግን? የምር አስገቧቸው። ሼር አድርጉላቸው። እግዚአብሔርን ሼር አድርጉላቸው ላይ የተነገረን እንደዚህ እንደዚህ ምናምን እየተባለ ነው። ምንድነው ምናምን ስንባል? ሼር አድርጉላቸው እና ይግቡና እናውራቸውናቸው የት አላቸው። ሙሉ ምስል ላኩ። ገዝት ከፈለጋችሁ ከፈለጋችሁ ያራ የፈለጉት ይላኩ። እንዲግራኩ ነው ያጋቡታሉ እንዴ? እንትን እኮ አደረግን በየሱስ ተጠርታችኋል። ኦልሬዲ እናንተም ተጠርታችኋል። ያማችሁንም በመጥፎም በጥሩም ጎን ያማችሁን መታችሁ እውነቱን ማየት ትችላላችሁ። እኛ ምንም የጠየቅነውም ነገር የለም። መርከቡ ውስጥ ከሚሞላ ድረስ ሰው እናስገባለን። ከሞላ በኋላእኛለን ባይዜ ማለት ነው። ፕሮግራሙ ሙሉ የያዘው ማነበር ስሙ ማቲን የያዘው የሚያስገባው ቁጥርም ቁጥሮ የሚያስገባውም እሱ ነው። እኛ ሁሉ ነገር ጨርሰናል። እንዳልኩላችሁ ሁላችሁም በጊዜ ተገኙ። አራት ሰዓት አራት ሰዓት ስንል ብዙ ጊዜ

እናንተም ቁጭ ብላችሁ ስለኛ ታወሩ ስለምትወዱ ነው ምታወሩ። እንወዳችሁ። ሁነብኝ እኮ የራሱ መቁጠር ሰዓቱ እግዚአብሔርን እና አንትኑን ቀኑና ማታውን ልንግባብ አልቻለም። እኛ ቀን ቀን

ማቲ፣ በአንተ በኩል ይከፈተልን የሰርግ ሙዚቃ። እዚህ እንኳን እናንተ ጋር መጠበቅ አለባቸው ነው፣ ቲቪውን ማለት ነው። ቢኒ አገናኝቶ እኛ ቦታውን ምናምን አነገር ናቸው። ሲቀጥለሞ እንደገና ሰዓቱን ምናምን የእኛ አቆጣጠርና የእናንተ ትንሽ ስለሚለያኝ ያለውን ነገር ደግሞ ሞር በግል ብትነግራቸው ደስ ይለኛል ጋይስ እንግዲህ ሰዓቱ የሚሆነው ነገ ከአራት ሰዓት ጀምሮ ነው እስከ ዘጠኝ ሰዓት የአብሬሽና የሩት የጋብቻ ስነስርዓት ላይ እናንተን ስለሚወዷችሁ እነሱም ይወዷቸዋል እናንተ ብቻ እነሱም ስለሚወዷቸው እናንተን ጋብዘዋችኋል ስለዚህ በሰዓታችን እንድትገኙ የት ነው ሎኬሽኑ? በጣም ቀላል ነው። ዴራ ውስጥ ነው፣ ጀዳፍ አልከናን ነው። እህ ጋይስ፣ ነገ ከአራ ሳት ጀምሮ አብርሽ እና ሩት እናንተን ጋብዟችኋል። ሁላችሁም ኢትዮጵያውያንና ትውልድ ኤርትራውያን መጥታችሁ እዛው ከነሱ ጋር ይህንን ፕሮግራም እንድትጋበዙ ተጋብዟችኋል። እዛ እንገናኝ። የምን በቃ ከነሱ ጋር ደስታ እናሳልፍ ጋይስ። ሁላችሁ መምጣት ትችላላችሁ። እስከ መቶ ሀምሳ ሰው ስለሚችል መቶ ሀምሳ ሰው መምጣት ይችላል። ይሄን ያህል ነው የተጋበዛቸው ሰምታችኋል። ሎኬሽን ደግሞ ቀላል ነው። ቤራ ነው ሁልጊዜ የማዘጋጅበት ጀዳፍ ከናን። ከፈለጋችሁ ለእነሱ ስልክ ቁጥር ስጡ በውስጥ ማለት ነው። ከዛ ወሳፕ ላይ ሀድ እናደርጋችኋለን። ሎኬሽን ይላክላችኋል ማለት ነው። ከዛ በቀላሉ ትመጣላችሁ። ከዛም ባለፈ ደግሞ ለመግቢያ ምናምን ብለን እንትን ያልነው ነገር የለም። ሁላችሁም ተጋብዛችኋል እንዳጠቃላይ። እሺ ንገርልኝ፣ ልማት ያው ሰምታችኋል። እንግዲህ ያው እናንተ ብቻ አይደለም የምትወዷቸው እነሱም ይወዷቸዋል። ስለዚህ ኑ ተጋበዙ ነው። ከኢትዮጵያ ድረስ መጥተው እናንተ እንድትጋበዙ ያደረጉት ነገር ነው። ስለዚህ ሁላችሁም በማቲ ቦት አይቀርም ነገ ከአራት ሰዓት ጀምሮ እስከ ዘጠኝ ሰዓት ፈታ ነው። ምን ነው ለአምስት ሰዓት ያልነው መርከቡን የተቀራዩ ነው እናንተ ብለው ሰምታችኋል ሁላ። እና ሌላው ደግሞ ማቲ ወይ እኔ አንድ ሁለት ሰው የሚያክል ሰው የአንድ ሰው ቦታ ያዘልኝ። በዚህ አጋጣሚ ሁላችሁም ከልብ እናመሰግናለን። ማቲዬ ይህንን ነገር ቀለል አድርገን ማየት የለብንም። በጣም ብዙ ወጪ ወጣለት ነገር ነው። ይህንን ነገር ደግሞ ከእኛ ጋር ሆነ። አብረህን እንደ ጓደኛ እንደ ወንድም እንደዚህ እንደዚህ ብታደርጉ እንደዚህ ብለ መክረህን ከኛ ጋር ይህን ነገር ስላደረክልን ቢግ ሪስፔክት ብሮ። ማይ ፕሌዥር ብራዘር፣ ማይ ፕሌዥር። ቅድም አረብኛው በደንብ አንበበዋል። እንግዲህ ያው ምን ማድረግ። ሌላው ግን የምር እግዚአብሔርን ቀልድ አይደለም። የትኛውም ኢትዮጵያውያን እንደዚህ አይነት ፕሮግራም ልደት ሊሆን ይችላል፣ ሰርግ ሊሆን ይችላል፣ የተለያዩ ኢንቨንቶችን ማዘጋጀት ከፈለጋችሁ የምሬ ነው። ልክ እንደ ራሱ ፕሮግራም አድርጎ እኛንም ልክ እንዳስተናገረን እናንተንም ያስተናግረን ደውሉለን። በእኛ ስላየ ነው ማለት ነው። እግዚአብሔር ይምራቸው። እዚህ መተን ቢሮ እንኳን ተቸግረን በቃ ምን ልበላቸው ያሌሉበት ቦታ የለም። እና እሱ ጋር ደውለን ነው ማግኘት የቻልነው እና የትኛውንም ነገር በሱ በኩል ማግኘት ትችላላችሁ። ማትዬ እንወዳለን። ሲያምር ማትዬ ወንድሜ እናመሰግናለን። የት ሄዱ እነ ዳኒ ምናምን እነ ጽጌ የት ሄዱ? ሜሪ ራት ሊበሉ እራት ሊበሉ ወጥተው ነው፣ ይመጣሉ። አሁን አሁን ነው እኛም የገባነው። ያው እኛ ላይም ስላለብን ቀድመን ገብተን ነው። እነሱ ያው ምንም ችግር የለም። ያው ነገ የእናንተም የእነሱ ማርናቂዎች፣ በዚህ አጋጣሚ ትውልደ ኢትዮጵያ እና ትውልደ ኤርትራውያን ተጋብዛችኋል። እነሱ ብቻ አደለም የሚወዷቸው፣ እናንተም እንደምትወዷቸው እያሳያቸዋቸው ስለሆነ ኑ ተጋበዙልን፣ ተብላችኋል። ሰርጋቸው ላይ መታደምማ ግድ ይለናል። ኢትዮጵያዊነታችን እናሳይ። ጋስ ታስፈልጓችኋላችሁ። ለምትፈልጉ ሰዎች ዴራ ውስጥ ነው። በጣም ቀላል ነው። ከየትኛውም አቅጣጫ ለመምጣት ገዳፍ አልከና ነው። መምጣት የምትፈልጉ ሰዎች ቁጥራችሁን ኢቨን እኔ ጋር ኢንቦክስ ካረጋችሁልኝ የወትሳፕ ቁጥራችሁን እኔ ሎኬሽን እልክላችኋለሁ። ኢንቦክስ አድርጉልኝ።